ሰላም እንኳን ወደ ቻናላችን በደህና መጣችሁ። ዛሬ እጅግ በጣም አስፈላጊ በሆነና የብዙዎቻችሁ ወንዶች ችግር ላይ እንነጋገራለን። የፍቅር ግንኙነት ስኬታማ እንዲሆን ምን ያስፈልጋል ብለን ስንጠይቅ ብዙ ጊዜ የምንሰማው መልስ የፍቅር ግንኙነት መስጠትና መቀበል ላይ ያተኮረ ነው የሚል ነው። እውነት ነው። ነገር ግን አንዳንድ ጊዜ የሚሰጡት ነገሮች በፍቅር እንጂ በልመና መሆን የለባቸውም። ዛሬ እንደ ወንድ የፍቅር ግንኙነትህን ጥንካሬና ክብር የሚቀንሱ በፍጹም ሴት ልጅን እንድትሰጥህ ልትለምናት የማይገቡ ስምንት ነገሮችን እናያለን። እነዚህ ነገሮች ከልቧ በፍላጎቷ መምጣት ሲገባቸው፣ አንተ እነዚህን ነገሮች ስትለምናቸው የፍቅር ግንኙነቱ ባህሪ ይለወጣል። ለምንድነው ያልክ እንደሆነ አብረን እንመልከት። የመጀመሪያዎቹ ሶስት ነገሮች ከክብርና ከራስ ዋጋ ጋር የተያያዙ ናቸው። አንድ ፍቅር እንድትሰጥህ ፍቅርን በልመና ማግኘት በፍጹም የማይቻል እውነተኛ ፍቅር ከልብ የሚፈልቅ ስሜት ነው። አንዲት ሴት እንድትወድህ ብትለምናት የምታገኘው እውነተኛ ፍቅር ሳይሆን ምናልባትም በሐዘኔታ ወይም በግዴታ የመጣ ፍቅር ሊሆን ይችላል። እውነተኛ ፍቅር የሁለትዮሽ ግንኙነት ነው። ከአንተ ወደ እርሷ፣ ከእሷ ደግሞ ወደ አንተ ያለምንም ቅድመ ሁኔታ የሚፈስ ወንዝ ማለት ነው። ፍቅር ከልቧ ካልመጣ በስተቀር ምንም ያህል ብትለምናት ባዶነት ይሰማሃል። ፍቅር በሁለታችሁ መካከል የሚኖር የጋራ ትስስርን የሚፈጥር ኃይለኛ ስሜት ነው። ሁለት፣ ጊዜ እንድትሰጥ የሰው ልጅ ህይወት ውስጥ በጣም ውድ ከተባሉት ነገሮች አንዱ ጊዜ ነው። አንዲት ሴት ለትውስታዎቿ ለጓደኞቿ፣ ለቤተሰቦቿና ለራሷ የምትሰጠው ጊዜ አላት። ለአንተ ጊዜ እንድትሰጥህ መለመን ግንኙነቱን አያጠነክረውም፣ ይልቁንም የባለቤትነት ስሜት እንዲሰማት ወይም ደግሞ ለፍቅሩ እሷ ብቻ ተፈላጊ እንደሆነች እንድታስብ ያደርጋታል እንጂ እውነተኛ ፍላጎት ካላት ጊዜ ትሰጣለች። ጊዜ የማትሰጥህ ከሆነ ግን አንተ ቅድሚያ ከምትሰጣቸው ዝርዝሮች ውስጥ ገብተህ ላይሆን ይችላል። ያ እውነት የቱንም ያህል ቢያምህ መቀበል አለብህ። በዝርዝሩ ውስጥ ከሌለ ደግሞ በልመና ልታገኘው አትችል በውስጥ ሌላ ሰው ጋር እንዳትሄደብህ ታማኝነትና ራስን መስጠት በፍቅር ግንኙነት ውስጥ መሠረታዊ ነገሮች ናቸው። ነገር ግን አንዲት ሴት እንዳትተውህ መለመንህ ትልቁ ስህተት ነው። ይህ የሚያሳየው በራስህና በግንኙነቱ ጥንካሬ ላይ ያለህን እምነት ማጣት ነው። የፍቅር ግንኙነት በራስ የመተማመን ስሜትና የጋራ መከባበር ላይ የተመሠረተ ነው። ታማኝነትን መለመን ማለት ታማኝነትን እንደምታጣ አስቀድመህ እያሰብክ ነው ማለት ነው። እውነተኛ ታማኝነት ከልብ ይመጣል፣ በግዳጅ ግን ፈጽሞ አይገኝም። እሷ ከፈለገች አንተ በልመና በፍጹም ልታስቆመት አትችልምና ከዚህ ቀጥሎ የምናቀርባቸው አራት ነገሮች ደግሞ ግንኙነታችሁን ከስር መሰረቱ የሚሸረሽሩ ናቸው። አራተኛ፣ እንድትቀየርልህ አጋርን ለመለወጥ መሞከር ከባድ ከሆኑ ግንኙነት ገዳዮች አንዱ ነው። የሰዎችን ባህሪ ፍላጎት ወይም ማንነት በቀላሉ መቀየር አይቻልም። በፍቅር ግንኙነት ውስጥ አንዳችሁ የሌላውን እውነተኛ ማንነት መቀበል ያስፈልጋል። አንዲት ሴት እንድትቀየርልህ ብትለምናት እውነተኛ ማንነቷን እንደማትወድ ይሰማታል። የፍቅር ግንኙነት ማለት እርስ በርስ መተሳሰብ እንጂ እርስ በርስ መለዋወጥ አይደለም። ለውጥ ከውስጥ የመጣ ከሆነ ጥሩ ነው። በግዳጅ ግን በፍጹም አይሆንም። አምስተኛ፣ ይቅር እንድትልህ ስህተት ስትሰራ ይቅርታ መጠየቅ ትክክል ነው። ነገር ግን ይቅር እንድትልህ መለመን ከልክ በላይ ነው። የይቅርታ ሂደት ጊዜንና ቦታን ይጠይቃል። ሴቷ ከልቧ ይቅር የምትልህ ከሆነ በራሷ ጊዜ ታደርገዋለች። ደጋግሞ መለመን ደግሞ ትክክል ባልሆነ መንገድ ስህተቱን ለማረሳሳት የሚደረግ ሙከራ ሊመስል ይችላል። እውነተኛ ይቅርታ የሚገኘው በባህሪ ለውጥ እንጂ በቃል ልመና አይደለም። ስህተትህን አምነ ተቀበል፣ ከእንግዲህ እንዳትደግመው ቃል ግባ እና ደግሞ ጊዜ ስጣት። ስድስተኛ እንድትረዳህ የፍቅር ግንኙነት የጋራ መግባባት እንደሆነ ሁላችንም እናምናለን። አንዲት ሴት እንድትረዳህ ብትለምናት ምናልባትም ራስህን በአግባቡ መግለጽ ላይ ችግር አለብህ ማለት ሊሆን ይችላል። አሊያም ከልቧ ካልፈለገች ለመረዳት ጥረት አታደርግም። መግባባት ላይ መደረስ ያለበት በግልጽነትና በቅንነት ነው። እሷን እንድትረዳህ ስትለምናት የሌላውን ሰው ስሜት የመረዳት ችሎታዋን እየተጠራጠርክ እንደሆነ ሊሰማት ይችላል። ራስህን በደንብ ግለጽ፣ እሷንም በደንብ ስማ። መግባባት የሁለትዮሽ መንገድ ነውና። ሰባት ወሲብ ለማድረግ ወሲብ በፍቅር ግንኙነት ውስጥ ወሳኝ ነገር ቢሆንም በጭራሽ መለመን የለበትም። ወሲባዊ ግንኙነት የሁለት ሰዎች የጋራ ፍላጎትና ስምምነት ውጤት መሆን አለበት። መለመን ማለት የሌላውን ሰው ፍላጎት ችላ በማለት የራስን ፍላጎት ማስቀደም ማለት ነው። ይህ የሴቷን ክብር የሚነካ ሲሆን፣ ግንኙነታችሁንም ባዶ ያደርገዋል። ወሲብ ከፍቅር ከመተማመንና ከጋራ ፍላጎት ጋር የተያያዘ ነው። በልመና የሚገኝ ወሲብ ግንኙነቱን በሙሉ ያበላሻል። ስምንት እንድታምነህ እምነት እንደ ፍቅር ሁሉ ከልብ የሚፈልቅ እንጂ በልመና የሚገኝ ነገር አይደለም። እምነትን መገንባት የሚቻለው በግልጽነት፣ በታማኝነትና በቃል ኪዳን ነው። እምነት የሚገነባው ድርጊቶችህ ከምትናገረው ጋር ሲጣጣሙ ነው። አንዲት ሴት እንድታምነህ የምትለምናት ከሆነ በአንተ ላይ የሆነ ጥርጣሬ ስላለባት ነው ማለት ነው። ያንን ጥርጣሬ ማጥራት ያለብህ በድርጊት እንጂ በልመና አይደለም። አንተ እውነተኛ መሆንህን ለማረጋገጥ መለመን አይጠበቅብህም ታምነህ በተግባር ማሳየት እንጂ እምነት ከሌለ ደግሞ ግንኙነት ባዶ ይሆናል እሺ እንግዲህ እስካሁን ያየናቸው ልመናዎች ለምን ጎጂ እንደሆኑ ከተረዳን ታዲያ ምን ማድረግ አለብን እነዚህን ነገሮች ሴት ልጅ እንድትሰጥህ የምትለምን ከሆነ ምናልባትም የሚከተሉት ነገሮች ሊኖሩብህ ይችላሉ አንደኛው የራስህ ዋጋ ዝቅተኛ እንደሆነ ይሰማሃል ስለዚህም የራስን ዋጋ አውቀህ ራስን መውደድ ስትጀምር ሌላ ሰው እንዲወድህ ወይም ዋጋ እንዲሰጥህ አትለምን። ሁለተኛው ግንኙነታችሁ ጤናማ አይደለም። ግንኙነታችሁ መሰረታዊ ነገሮች ከጎደሉት እነዚህን ከላይ ያሉትን ልመናዎች ልታደርግ ትችላለህ። ሶስተኛው ትክክለኛዋን ሴት አላገኘህም። አንዲት ሴት ከልቦ የምትወድህ ከሆነ እነዚህን ነገሮች በደስታ ትሰጥሃለች እንጂ አታስለምንህ ወይም እንድትለምናት አትፈልግም። ታዲያ መፍትሄው ምንድን ነው? አንድ በራስህ ላይ ሥራ ራስህ ተማመን። የራስህን ፍላጎቶችና የትርፍ ጊዜ ማሳለፊያዎችህን አዘጋጅ። ሙሉ ሰው ነህ፣ በራስህ ብዙ ነገሮች ማድረግ ትችላለህ። ሁለተኛ ግልጽ ግንኙነት ፍጠር። ስሜትህንና ፍላጎትህን በግልጽ ተናገር፣ የሌላውንም ስሜትና ፍላጎት በደንብ ስማ። ሦስተኛ ለራስህ ክብር ስጥ። ማንም ሰው ክብርህን እንዲረግጥ በፍጹም አትፍቀድለት። አራተኛ ትክክለኛውን ሰው ምረጥ። ከምትፈልገው ሰው ጋር ግንኙነት ፍጠር ካልሆነ ግን ግንኙነቱን ማቆምን ተማር። አምስተኛ እውነተኛ ፍቅርን ተረዳ። እውነተኛ ፍቅር የሁለትዮሽ ግንኙነት ነው፣ መከባበር ያለበት ነው እና ደግሞ በልመና በፍጹም አይገኝም። ውድ ተመልካቾቻችን ዛሬ ያየናቸው ስምንት ነገሮች ሴት ልጅ እንድትሰጥህ በፍጹም ልትለምናቸው የማይገቡ ወሳኝ ነገሮች ናቸው። እነዚህ ነገሮች ከልቧ ካልመጡ በስተቀር በፍጹም ትርጉም የላቸው። ጠንካራና ጤናማ ግንኙነት የምትፈልግ ከሆነ በራስ ላይ ስራ። እውነተኛ ማንነትን የምትወድና የምታከብርን ሴት ፈልግ። አስታውስ፣ ፍቅር በልመና አይገኝም፣ ይሰጣል እንጂ። እምነት በድርጊት እንጂ በቃል አይገኝም። ጊዜ በፍላጎት እንጂ በግዴታ ይሰጥም። በራስህ ዋጋ በመተማመን የፍቅር ግንኙነትህ እንዲያድግ እድል ስጥ። ስለተከታተላችሁ እናመሰግናለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግን፣ ሼር ማድረግንና ሰብስክራይብ ማድረግን አትርሱ። አስተያየቶቻችሁን ከስር ባለው የኮሜንት ቦታ ላይ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም።